የአርብ ጸሎትን ምክንያት ያደረገው ምእመን በአቡሃር መስጂድ ውስጥ ተሰባስቧል። ዕለታዊ ስነ ስርዓቱን የሚመሩት ሰኢድ አል ሆሴን ሐመናይ ከፊት ቆመዋል። ጥያቄ ያላቸው ታዳሚያን በጽሁፍ የላኩላቸውን እያነበቡም አስተምህሯቸውን ይቀጥላሉ። በዚህ መሃል በርከት ያሉ ወረቀቶችን የያዘ ወጣት ሐመናይ ከቆሙበት አትሮንስ አጠገብ ወዳለው ጠረጴዛ ተጠጋ። እሳቸው ማስተማራቸውን አላቆሙም። ጥያቄዎችን ወደ መድረኩ የሚያቀብሉት ሰዎች ተመሳሳዩን መንገድ ይከተሉ ነበርና የዚህኛው ወጣት በርካታ ወረቀቶችን አግበስብሶ መጠጋት የተለየ አልሆነባቸውም። ይሁን እንጂ በእነዚያ በርከት ባሉ ወረቀቶች ግራና ቀኝ የተሸፋፈነች አንዲት አነስተኛ ቴፕ ነበረች። ወጣቱ አስቀምጧት እንደተመለሰ ቴፖ የሆነ የፉጨት ድምፅ አሰማች። ወዲያውኑ ድብልቅልቅ ያለውን ፍንዳታ ያሰማው ድምፅ ከዚያች ደቃቃ ቴፕ መሃል ሲወጣ የካመናይን ቀኝ እጅና ደረት አገኘው። ተንገዳግደው ወደቁ። በእስላማዊ መንግስት በቴሕራን የአርብ ጸሎት መሪ ተብለው የተሰየሙት የመጅሊሱም አባል የሆኑት ሰኢድ አሊ ሆሴን ሐመናይ ወደቁ። ወደ ሆስፒታልም ተወሰዱ። ለተከታታይ ሳምንታት የተደረገላቸው ሕክምና ህይወታቸውን ቢያተርፍም ቀኝ እጃቸውን አልመለሰላቸውም ለዘላለሙ ከጥቅም ውጭ የሆነባቸው በደረታቸውና በጉሮሯቸው ላይ የደረሰው ጉዳትም ቀላል አልነበረምና የድምፃቸውን ድምጸት የአነጋገራቸውንም ቀን አለዋወጠው። ሞትን ለጥቂት አመለጧት። ይህ ታሪክ ከተፈጸመ በመጪው ሳምንት 44 ዓመት ይደፍናል። ያንን ሞት በቀጭን እድል ያመለጡት ሐመናይ ዛሬ አያቶላ ሆነው የኢራን ፍጹማዊ መሪ ናቸው። ከ44 ዓመታት በፊት ያመለጡት ሞት ግን ከ44 ዓመታት በኋላ እንደገና እንዣቦባቸኋል። በእርግጥም የጄኔራሎቹ አንድ ባንድ መለቀም፣ የዚያች አገር ቁልፍ ሰዎች መገደል አዛውንቱ መሪ ሞት ተደግሶላቸኋል፣ የሚለውን ዜና ቅቡል አድርጎታል። በ1981 ሰኔ 27 እሳቸውን ለመግደል አሲረው ግን አንድ እጃቸውን ነጥቀው ድምፃቸውንም አዛብተው ለዘላለም አካል ጉዳተኛ ያደረጓቸው የአገራቸው ልጆች ግራ ዘመሞቹ እስላማዊ ተቃዋሚዎቻቸው ሙጃሂድን ኢልሃሊቅ የተሰኘ ቡድን ያሰባሰባቸው ወጣት ግዛቶች ነበሩ። የአሁኑን ግድያ እንደደገሱላቸው እየተነገረ ያለው ግን እስራኤሎችና አሜሪካኖች ናቸው። በዙሪያቸው ያሉ ሁሉ እየተለቀሙ ነው። የሾሟቸው ሁሉ እየተሸኙ ነው። ታማኞቻቸው ሁሉ ከቴላቪቭ በተላኩ እሳቶች ነደዋል። የቀሩትም እሳቸው ብቻ ሆነዋል። ወላጆቻቸው ባወጡላቸው ስም ሰኢድ አሊ ሁሴን ሐመናይ፣ አያቶላህ አል ሐመናይ እስላማዊት ኢራን በምትጠራቸው ስያሜ በዚያች ሀገር ሁለተኛው ፍጹማዊ መሪ የመጨረሻውን መሪ ሊባሉ የሚችልበት ዕጣ ፈንታ ከፊታቸው እንዳለ እየተዘገበባቸው ነው። ጥያቄው በእርግጥ እስራኤሎች እኒህን አዛውንት መግደል ይችላሉ ወይ የሚለው ብቻ አይደለም። ከዚያስ የሚል መሰረታዊ ቁም ነገር አለ። ባሳለፍነው ጥር ፔሪፌሪ እስራኤል ሰርች ፎር ሚድልስት አላይስ የሚል መጽሐፍ ያስነበበው የቀድሞው የሞሳድ ባልደረባ ዮሲ አልፈር በስለላው መስሪያ ቤት ውስጥ ከሚያስቆጩ ነገሮች አንዱ ይህንን የኢራን ስርዓት ሳይወለድ ማጨንገፍ የሚቻልበት እድል መክሸፉ መሆኑን ይተርካል። የአሁኑን አያቶላህ ተክተው የሄዱትን በቴህራን እንዲህ ያለ መንግስት ተክለው የሞቱትን አያቶላህ ካመኒን ገና ፈረንሳይ ባሉበት ዘመን እንግደላቸው ሲል አንድ የስለላው መስሪያ ቤት ባልደረባ ያቀረበውን ሀሳብ የእስራኤል መንግስት አለመቀበሉ ሳይቀጠል በቅጠልም አለመደረጉ ዛሬ እንደዋጋ ዋጋ እንድንከፍል ሆነ የሚል ይዘት ባላቸው የጸጸት ቃላት የሚተርኩት የዩኤስ ያረፍተ ነገሮች እስራኤሎች ሌላ እድል ለአሁኑ አያቶላህ ይሰጡ ይሆን የሚለውን ጥያቄ በደማቁ እንድናነሳ ያደርገናል። ከአንድ ሳምንት በፊት የአያቶላህ አሊ ሐመናይን ቀንደኛ ባላንጣ የእስራኤሉን ጠቅላይ ሚኒስትር ኔታንያሁን ለስልጣን ያበቃቸውን ፍኖት በዝርዝር መመልከታችን አይዘነጋም። ዛሬ ተረኛ የሆኑት አያቶላሁ ራሳቸው ናቸው። ኔታንያሁ ከመንፈሳዊነት ይልቅ አርበኛነት፣ ከይሁዳዊ እምነት በላይ እስራኤላዊነት የሚበልጥባቸው ኑሯቸውም ሆነ ሞታቸው ከእስራኤል ህልውና ጋር ቆራኝ ሆኖ የተቀረጸ ከአባትና ከታሪክ የተወረሰ አገር ወዳድነት በእሳቸው ደም ውስጥ ስለመኖሩ አንስተናል የአያቶላሁ ግን ይለያል ሁሉም ነገር ከመንፈሳዊነት የሚቀዳ ነው መንግስትነትም ሆነ ጦርነት ከሺዓ እስልምና ይቀዳል ብለው የሚያምኑ የእሳቸውም የስልጣን ምንጭ መንፈሳዊ ነው ብለው የሚቀበሉ ከወንበራቸው ላይ ሞት ካልሆነ በቀር ማንም የሚያነሳቸው ምድራዊ ኃይል ሊኖር ዘንድ ፈጣሪ የማይፈቅድ ነው ብለው የተማመኑ ሰው ናቸው የስልጣን ፍኖታቸውም ይህንኑ የሚመሰ ነው። አሁን በኢራን ውስጥ ቁጥር አንድ ሰው ከመሆናቸው በፊት በአንድ ግራ እጅ 80 ሚሊዮን ህዝብ ጨፍልቀው ከመግዛታቸውም አስቀድሞ ያችን በታሪክ የበለጸገች በሀብትም የናጠጠች ሀገር እንዳሻቸው ከማድረጋቸውም ቀደም ብሎ ህይወትን የገፉት እስላማዊ ፖለቲካን በመስራት ነበር። ግራንድ አያቶላ ኮሜኒ የአብዮቱ መሐንዲስ አመፁን የመሩት ጸረ መንግስት ንቅናቄውን ያነቃነቁት ስደተኛ ሆነው ነው። የቀድሞው አያቶላህ ሩህላ ሆሚኒ አገራቸውን ጥለው ከመሰደዳቸው በፊት በምድረ ኢራን እየተዘዋወሩ ያስተምሩ ነበር። የሚያስተምሩትም እስልምናን የፖለቲካ መሳሪያ ማድረግ ስለሚቻልባቸው መንገዶች ነበር። በእነዚህ አስተምህሮቻቸው ፖለቲካዊ ስልጣን ከሃይማኖት የነጻ መሆን ይገባዋል የሚለውን የአገራቸውን መንግስት የምዕራባውያን ቅምጥ ይሉት ነበር። ኢራን ኢአማኒ መንግስት አይገባ ትም ከፈጣሪ በመጡ ትእዛዛትና ካላህ በተላኩ መሪዎች ትተዳደር ዘንድ የተገባ ነው እያሉ ይሰብኩም ነበር። በዚህ ድርጊታቸው የተማረረው መንግስት ደጋግሞ አሰራቸው። ከነዚህ እስሮቻቸው አንዱ በ1964 ህዳር ላይ የተከናወነ ነበር። ለስራቸው ምክንያት የሆነው የአገሪቱን ንጉሥና ዙፋናቸውን ዘልፈዋል የሚል ነበር። ሆኖም ከእስር ተፈቱ። ከእስር እንደወጡም ጠቅላይ ሚኒስትር አሊ ማንሱር አገኟቸው። ንጉሡን ይቅርታ በል፣ ላዋረድህበት ቃል ሁሉ መጸጸትህን ግለጽ አሏቸው። ሆሚኒ ግን ፈቃደኛ አልሆኑም። የተሳሳትኩት የለምና ይቅርታ የምጠይቀውም አይኖርም ብለው ለጠቅላይ ሚኒስትሩ መለሱ። በዚህ ጊዜ ጠቅላይ ሚኒስትር አሊ ሆሚኒን በጥፊ አጮሏቸው። ደቀ መዝሙሮቻቸውና አድናቂዎቻቸውም ይህንኑ ሰሙ። ከሁለት ወራት በኋላ ጠቅላይ ሚኒስትሩ ወደ ፓርላማ እየተጓዙ እያለ ሆሚኒ ፈዳይን ኤል እስላም የተባለ ቡድን ላኩና አስገደሏቸው። ጠቅላይ ሚኒስትሩ ተገደሉ። ከዚህ በኋላ የተወለዱበትን አገር ጥለው እስላማዊ መንግስት ይገባታል የሚሏትን ኢራንም ወደ ኋላ ትተው ተሰደዱ። መጀመሪያ ወደ ቱርክ ተሻገሩ። የቱርክ ወታደራዊ ስለላ ኃላፊ ቤትም እንዲቀመጡ ተደረገ። ሆኖም እምብዛም አልቆዩም። ከኢራቅ መንግስት ፈቃድ አገኙና ናጃፍ ወደ ተባለችው የአገሪቱ ከተማ ገቡ። በዚያ በነበራቸው ቆይታም ያንኑ ጠበያቸውን ማንጸባረቅ ቀጠሉ። ለኢራቅ እስላማዊ መንግስትም ይገባል አሉ። ኢራን ሳይበቃቸው በኢራቅም እንዲሁ ደገሙ። ያኔ ሳዳም ሁሴን የአገሪቱ ምክትል ፕሬዝዳንት ነበርና የሆሚኒን እንቅስቃሴ ደረሰበት። ሊገድላቸውም ወሰነ። ሆኖም ትተውት የመጡት የአገራቸው የኢራን ራዛሻህ መንግስት አትግደላቸው፣ ከምትገድላቸውም አባራቸው አለው። ሐመኒ ተባረሩ። ወደ ፈረንሳይም በረሩ። ከፓሪስ ወጣ ብላ በምትገኘው ናኦፕል ሻቶ በተባለ መንደር ውስጥም ተጠለሉ። በዚያች ትንሽ መንደር ውስጥ ሆነውም ስለ ታላቋ ኢራን መብሰልሰላቸውን አልተውም ለኢራን እስላማዊ መንግስት ይገባል የሚለውን ገፉበት። በዚህ ጊዜ ነበር የሞሳድ የውጭ ስለላ ክፍል ባልደረባ የሆነው ኤጀንቱ ይህ ሰው ለወደፊት የእስራኤል ስጋት ነውና በእንጭጩ እናስቀረው የሚለውን ሐሳብ ቴልአቪቭ ወደሚገኘው ዋና ጽህፈት ቤት ያቀበለው። በፈረንሳይ የሚያደርጉትን ሁሉ እየተከታተለ የነበረው የሞሳዱ ሰው ኤልዝር ዛፍሪር ይህ ሰው ይወገድ የሚል ሐሳብ አቅርቦ ውድቅ የተደረገበት እያለ ዮሲ አልፉር ቀደም ሲል በጠቀስኑ መጽሐፉ ያስነበበው ታሪክም በዚህ ወቅት የተፈጸመ ነበር። በዚያን ሰሞን በኢራን መንግስት ላይ የሚነሳው ቅሬታ ይሏል። በሀገሪቱ ውስጥ የተፈጠረው ሚድል ክላስ ማህበረሰብ የበለጠ ጥያቄዎችን አንግቦ ብቅ አለ። እነዚያን ጥያቄዎች ለመመለስ የሚያስችል ዝግጁነት በመንግስት በኩል ደግሞ አልነበረም። እናም የጎዳና ላይ አመፅ በረከተ። በኢራን እያደገ የሄደው የለውጥና የአብዮት መንፈስ ደግሞ መሪ አልባ ሆኖ እንዳይቀጥል፣ ያንንም ክፍተት ለመሙላት ሆሚኒ ተግተው ሰሩ። የዚያ ንቅናቄ ድምፅና ወኪልም ሆነው ተቆጠሩ። ንግግሮቻቸውን በካሴት እየቀዱ ወደ ኢራን ይልካሉ። በመስጂዶች ውስጥ የሚደመጥ በዩኒቨርሲቲዎች የሚታደል በገበያ መሀል የሚበተን ንግግር በካሴት እየቀረጹ የሚልኩት ሐመኒ በምድረ ፋርስ ተቀባይነታቸው ተስፋፋ። አያሌ ደቀ መዝሙሮችንም አፈሩ። ከእነዚያ ደቀ መዝሙሮቻቸው መካከል የዛሬው አያቶላሁ ሐመናይ አንዱ ነበሩ። ሐመናይ የሐመኒን አስተምህሮች ሲያስፋፉ ተገኝተዋል በሚል በተደጋጋሚ ተስረዋል። በተለያዩ የአገሪቱ አካባቢዎችም በግዞት ተልከዋል። ዲያስፖራው ሐመኒ ከፈረንሳይ ሆነ የሚመሩት የሕዝብ አመፅ እየበረታ ሄደ። ሰራዊቱም ገለልተኛ ነኝ ብሎ አቋሙን አሳወቀ። የአገሪቱ ንጉሳዊ ሥርዓት የመገርሰሱ ነገር እውነት ሲሆንም ሐመኒ ወደ አገራቸው ኢራን ከ14 ዓመታት በኋላ ተመለሱ። እስላማዊ አብዮት አካሂደው እስላማዊ መንግሥት ይዘው በፈረንሳይ አውሮፕላን ተሳፍረው ቴህራን ገቡ። 2500 ዓመት የቆየው ሥርዓት የመጨረሻው መሳፍንቶችም ወደ አሜሪካና ሌሎች አገራት ኮበለሉ። ግራንድ አያቶላ ኮሜኒ ሌዲንግ ሪሊጅስ ስኮላር ቢኬም ስፒሪችዋል ሊደር ኦፍ ኢራኒያን ሬቮሉሽን እስላማዊ አስተምህሮን ከፖለቲካ ጋር የቀየጠው የኢራን አብዮት ጸረ ምዕራባዊ ሆኖ ጸረ እስራኤልም ሆኖ ጸረ ነባሩ አስተሳሰብ ሆኖ በ1979 ሲመሰረት በሺ እስልምና የመጨረሻ የሆነውን የአያቶላህ ማዕረግ ለራሳቸው በሰጡት ሆምኒ አንድ ብሎ ተጀመረ። በሺ እስልምና ማኞች ትርጓሜ አያቶላህ ማለት የአላህ ምልክት ማለት ነው። እናም በዚያ መንፈሳዊ ማዕረግ ፖለቲካዊ ሥልጣን የያዙት ሐመኒ ኢራንን ገለባበጧት። የዘመናዊ ፖለቲካ አስተዳደራዊ አወቃቀር ፈራረሰ። ሁሉንም ፖለቲካዊ ድርጅቶች ዘጓቸው። ሚዲያዎችም ተመሳሳይ ጣደረሳቸው። መሪን የሚያነሳው ፈጣሪ ብቻ ነውና ምርጫም ማይካሄድም ተባለ። ሕገ መንግሥቱ ማያስፈልግም በሚል ተጣለና ሼሪያን መሰረት ያደረገ ከቁራን የተጣቀሰ ሌላ ሕገ መንግሥት ይጻፋል ተብሎ ተነገረ። አብዮቱ አለባበስን፣ ሙዚቃን፣ የኮሌጅ ትምህርትንና ህይወትን ሁሉ ገደብ አበጀበት። ሴቶች አለባበሳቸው መንፈሳዊ መሆን አለበት ተብሎ አዋጅ ወጣ። ስለ ፀጉር አቆራረጥ ጭምር ህግ ተደነገገ። ሌላው ቀርቶ ለአያቶላ ኮሚኒ ወደ ስልጣን መምጣት ትልቅ ሚና የነበራቸው የኢራን ዩኒቨርሲቲዎች ለሁለት ዓመት ተዘጉ። ሀያ ሺህ መምህራን ተባረሩ። ገና ከማለዳው አካሄዳቸውን የተቃወሙ ሀያ ሺህ የፖለቲካ እስረኞች በከርቸሌ ውስጥ ተገደሉ። አያቶላሁ ሆሚኒ ይህንን ሁሉ ሲያደርጉ የአገሪቱ መከላከያ ሰራዊትና ብሔራዊ ጦር በገለልተኛነት እንደቆመ ነበር። ይሁን እንጂ በአያቶላሁ አልታመንም። እናም ጦሩ ላይ እምነት ያልነበራቸው ሐመኒ የራሳቸውን እስላማዊ አብዮታዊ ዘብ እስላሚክ ሪቮሉሽናሪ ጋርድ የተባለ ሚሊሻ ቡድን አቋቋሙ። ይሄኛው የሚሊሻ ቡድን በነእስራኤል ከሰለጠነው በነ እንግሊዝና አሜሪካ ከታጠቀው የኢራን ጦር የተለየ ነበር። ተጠሪነቱም ለሳቸው ብቻ ሆነ። ይህ ሚሊሻ ኃይል ወደ መደበኛ ጦር እያደገ ሄዶ ባህር ኃይልና አየር ኃይል ተጨመረለት። ሂጃብ ያለበሱ ሴቶችን የሚቀጣ ወንዶች ጺማቸውን እንዲያሳድጉ የሚያስገድድ ከእስላማዊ እሴቶች ወጣ እንቅስቃሴ የሚያሳይን ዜጋ እርምጃ የሚወስድ ወዘተ ሞራሊቲ ፖሊስ የሚባልም ታጣቂ ኃይል አከሉበትና የጸጥታ ተቋማትን መቆጣጠር ላይ አተኮሩ። የቀደመውን ሰራዊት መሪዎችም በስቅላት ቀጧቸው። 285,000 የሚሆነውን ጦር ሰራዊት ግን የሚያደርጉበት አጥተው ሊበትኑትም እየተዘጋጁ ባለበት ወቅት ሳዳም ሁሴን ኢራንን ወረረላቸው። እናም በቀደመው ጊዜ በምዕራባውያንና በእስራኤል ሰልጥኖ በእነዚሁ ሀገራት መሳሪያ የደረጀውን ይህንን ጦር የኢራቅን ወረራ መክት ብለው ማገዱት። ስምንት ዓመታትን የፈጀው የኢራቅና የኢራን ጦርነት የእስላማዊ አብዮታዊ ዘብን አጠናክሮት ተጠናቀቀ። ያ ሃይማኖትን ሳይሆን አገርን ማዕከል አድርጎ የተቋቋመው ስልጡን ጦርም በሳዳም ሁሴን ወረራና በሐሜኒ ሴራ ሟሟ። አያቶላህ ሆምኒ እንዲህ ያለ ተግባር ውስጥ በነበሩበት በዚያ ዘመን ከደቀ መዝሙሮቻቸው አንዱ የነበሩትና የዛሬው አያቶላህ አሊ ሐመናይ የእስላማዊ አብዮቱ ምክር ቤት አባል በመሆን በቀደመው ሰራዊት ውስጥ የአያቶላሁ ተወካይ በመሆን የአርብ ጸሎት መሪ በመሆን እያገለገሉ ነበር። አንድ እጃቸውንና ተፈጥሯዊ ድምፃቸውን የተነጠቁበትን ጥቃት ያስተናገዱትም በዚሁ ወቅት ነበር። ከአብዮቱ ሁለት ዓመት በኋላ ደግሞ ፕሬዚዳንት ሆነው ከፊት ተሰለፉ። 981 በአገሬው አቆጣጠር የዛሬው አያቶላህ በ981 ፕሬዚዳንት ሆነው የአያቶላህ ሀመኔ ታማኝነታቸውን አረጋገጡ። በ1989 አያቶላ ሐምኒ ሕይወታቸው ሲያልፍም እሳቸውን ተክተው የኢራን ፍጹማዊ መሪ ሆኑ። ላለፉት 44 ዓመታትም ሱፕሪም ሊደር የኢራን ፍጹማዊ መሪ አይከሰሴ አይገሰሴ ፈጣሪ ያስቀመጠው ፈጣሪ የሚያነሳው መሪ ሆነው ቀጠሉ ። እሳቸው ሆኑ። የመንፈስ አባታቸው ሐሚኒ የመሩት እስላማዊ አብዮትና መንግሥት አንድም የረባ አጋር የለውም። ያችን ተፈጥሮም ታሪክም የባረኳትን አገር ጨምድደው የያዙ አያቶላዎች በሀብቷ እንዳትጠቀም ዜጎቿም ከዓለም ተነጋግደው እንዳይከብሩባት ያደረገው እስላማዊ አብዮት እንኳን ከምዕራባውያን ከሙስሊም አገሮችም ያቆራረጣት ሆነ። ጸረ እስራኤልና ጸረ አሜሪካ የሆነው እስላማዊ መንግስት እስራኤልን ከካርታ ላይ ማጥፋትን ያለመ፣ አሜሪካንም ታላቋ ሰይጣን ብሎ የፈረጀ ሆኖ ቀጠለ። መካከለኛው ምስራቅ ውስጥ የሚበቅል ታጣቂ ሁሉ የኢራን ምርቃትና ድራጎት የማይለየውም ሆነ ሐማስም ይሁን ሁቲ፣ ሻእም ይሁን ሱኒ ብቻ እስራኤልን ለማጥፋት የሚተባበር ይሁን እንጂ በቴህራኑ አያቶላህ ይደገፋል። እዚህ ጋር በኢራን ዲያስፖራ ፖለቲከኞች አንዷን ማኝና አድርጋት የአገሬ የአገር አገዛዝ በአገሬ ሕዝብ ሀብት ለአገሬ ጠላት እየፈጠረ ኢራንን የሞት መንደር አድርጋት ባይነች እስራኤልን ከካርታ ላይ ማጥፋት የሚለውን የአገሯን መንግስት ፖሊሲም ቅዠት ትለዋለች።

ይህ እስላማዊ አገዛዝ ራሱን ያዋቀረውና የፈጠረው ማንነት በዚህ አደገኛ ቅዠት ዙሪያ የተሰባሰበ ነው። እስራኤልን ከካርታ ላይ እናጠፋለን ብሎ የተሰባሰበው ይኸው ኃይል እስራኤላውያንን አጸዳለሁ ይላል። ሚሊዮን ኢራናውያን ግን እንጠይቃለን። ለምን ለምን የእስራኤል ጠላት መሆን አስፈለገን? ሌላው ይቅርና ድንበር እንኳን እኮ አንጋራም ከእስላማዊ አብዮቱ በፊት እነዚህ ሀገራት ወደ ጦርነት የገቡበትም ሆነ አንዱ ለሌላው ስጋት የሆኑበት ዘመን የለም። ታሪክና ንብብ መከባበር ነበር በመሃላቸው የነበረው። ይህ እስላማዊ አገዛዝ ግን ለአርባ ዓመታት የእኛን ገንዘብ የመምህራን፣ የሰራተኞች፣ የነርሶች፣ በአጠቃላይ የእኛን የኢራናውያንን ገንዘብ ለዚህ ጦርነት እያዋለው ቀጠለ። ዛሬ ኢራናውያን በራሳችን ገንዘብ ባመጣነው እሳት እየተቃጠል ነው። ገንዘባችንን ለሐማስ፣ ለሂዝቦላ፣ ለበሽር አላሳድ እና ለሌሎችም የአካባቢ ታጣቂዎች ይሰጠው ነበር። አሁን እኛ በተራችን እየነደድን ነው። እንዲህ ያለ ምሬት ያላቸው ከዚህም የላቀ ብሶት ያላቸው ኢራናውያን የአገራቸውን አገዛዝ ተቃውሞው ጎዳና ወጥተው ነበር ከ2009 እንደ ኤሮፓያን አቆጣጠር ጀምሮ የኢራንን አደባባዮች የሞሉ ለውጥ ናፋቂዎች የአያቶላህ ሐሚና አገዛዝ እንዲወገድ ጠይቀዋል በ2009 አረንጓዴ አብዮተኞች በ201718 የኢኮኖሚ አጀንዳ አራማጆች ሞት ለአምባገነኖች እያሉ ተሰልፈዋል በ2019 የነዳጅ ዋጋ 300% ሲጨምር ብለዲ ኖቬምበር የተባለውን አገር አንቀጥቅጥ ተቃውሟል አካሂደዋል። በ2021 የመጠጥ ውሃ ሲጠፋ ወተር ፕሮቴስተርስ ከገበያ እስከ ከተሜ ተቃውመዋል። በ2022/23 የአገሪቱ ሴቶች መብት ነጻነትና ሕይወት ለእኛ የተሰኘውን ሰልፍ ለማካሄድ በሁሉም የአገሪቱ ክልሎች ተንቀሳቅሰዋል። ሁሉም የተጠናቀቁት ግን በአስከፊ ደም መፋሰስ በግድያና አስራት ነው አያቶላ ሐሜናይም በዚህ አመፅ መንግስት የሚወድቅ የሚመስላቸው የዋዎች ይኖሩ ይሆናል እያሉ ያፌዙ ነበር።

አያቶላህ ሐሚናይ አሁንም አመፅና ተቃውሞ አልቆመላቸውም። ከፖለቲካዊ ጭቆና በተጨማሪ የዲፕሎማሲ ውድቀት ያመጣባቸውን ጣጣ የተረዱ፣ ኢኮኖሚያዊ ጫና የገጠማቸው፣ የውሃ ጥም ጉሮሯቸውን ያደረቀባቸው ኢራናውያን ተቃውሞ እያሰሙ ባለበት ወቅት አያቶላሁ የአገሪቱን እስላማዊ አብዮታዊ ዘብ በሕዝብ ላይ እያስተኮሱ ቀጥለው ነበር። አሁን በዚህ ዘብ ላይ እስራኤል ተኩስ ከፍታበታለች። ዋና ዋናዎቹን አዛዦቹን ቀጥፋቸዋለች። አያቶላሁም ቅርንጫፉን እንደተመለመለ ዛፍ ብቻቸውን የቀሩ መስለዋል። የለፉባቸው ያመኗቸውና የተማመኑባቸው ጄኔራሎች በዋነኛ ጠላታቸው እስራኤል ተቀጥፈዋል። አሁን ተረኛው እሳቸው ናቸው የሚለው ዜና እየተሰማ ነው። የሚናገሩት የሚደበላለቅባቸው ዶናልድ ትራምፕ የት እንዳለህ ብናውቅም ቢያንስ ለጊዜው አንገድልህም ብለዋቸዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በአንበሳ መነሳት ዘመቻ የሚያስፈልጉ ነገሮች ሁሉ ይደረጋሉ በማለት የእሳቸውን መገደል ዝግ አለመሆኑን ገልጸዋል። የመከላከያ ሚኒስትራቸው በአንጻሩ ይህ ሰው እንዲኖር ሊፈቀድለት አይገባም በማለት አያቶላህ ሐሜናይ እንደ ጀኔራሎቹና ሳይንቲስቶች ሁሉ ሊደረጉ የተገባ መሆኑን ተናግረዋል። በአጠቃላይ ግን እስራኤል አያቶላሁን ለመግደል ከወሰነች ሙዝ እንደ መላጤ ያለ ቀላል ስራ እንደሆነ ጥብቅ ጥበቃ የሚደረግላቸውን ሳይንቲስቶች ከሚስቶቻቸው ጋር በተኙበት፣ እውቅ ጀኔራሎችንም በቤታቸው በመግደል አሳይታለች። ይሁን እንጂ ጥያቄ አለ። ይህ ቢሆን በኢራንም ሊፈጠር ይችላል። ኢራን ሞልቶ የፈሰሰ የህዝብ ብሶትና የተበታተነ የተቃውሞ ኃይል የሰፈነባት አገር ነች። በአሜሪካና አውሮፓ ያሉ በአገር ውስጥም በህቡ የሚንቀሳቀሱ ኃይሎች ቢኖሩም መንግስታዊ ሥልጣንን መረከብ የሚችል ብቁ አደረጃጀት አላበጁም። እናም የአያቶላሁ መገደል ሌላ ኢራቅን፣ ሌላ አይኤስን ይፈጥራል የሚለው ስጋት በአንድ በኩል ሲነሳ እነዚህን ኃይሎች ማጠናከር ላይ ይሰራ የሚለው ደግሞ በሌላ ወገን ይነገራል። በኢራን ፖለቲካዊ ጉዞ ውስጥ ቁልፍ ሚና ከነበራቸው ሀገራት አንዷ በነበረችው እንግሊዝ የሚታተመው ዘኢንዲፔንደንት ጋዜጣ በ981 የአሁኑን አያቶላህ ለመግደል አሲሮ የነበረውና አንድ እጃቸውን አሳጥቶ የቀረው ሙጃሃዲን የተሰኘው ድርጅት በአገሪቱ ውስጥ የተሻለ ተቀባይነት አለው ይላል። ሌላኛው ቡድን ስደተኛው የዙፋን ኃይል ሲሆን በ979 አብዮት ከኢራን የወጣው የመሳፍንት ወገን የሆነው የረዛ ፓህላቪ ኃይል ነው። ይህ ኃይል ግን በስደት ላይ ያለ በመሆኑ በኢራን ውስጥ ምን አይነት ስራ እየሰራ እንደሆነም እንዴት ያለ ተቀባይነትም እንዳለው አይታወቅም። እናም ከአያቶላሁ መገደል መንግስት በኢራን ሰላም ይኖራል ብሎ ማሰብ ጠባብ የሚያደርገው ምክንያት በአገሪቱ የበዛውን ቁጣ የሚመጥን የተደራጀ ኃይል አለመኖሩ ነው የሚለው ጋዜጣው፣ በራሱ በገዢው ቡድን ውስጥም ከፍተኛ የስልጣን ሽኩቻ መፈጠሩ አይቀርም ሲል ያክላል። ሌሎች የኢራንን ውስጠ ውስጥ እናውቃለን የሚሉ ደግሞ ሐሜናይ ቢገደሉ ልጃቸው ይነግሳል ይላሉ። ልጃቸው ሞጅታባ በአገሪቱ የኢማሞች ምክር ቤት ውስጥ አባል ሲሆን እምብዛም በህዝብ የማይታይ ግን በውሳኔ አሰጣጥ ተግባራት ላይ ንቁ ተሳትፎ ያለው እንደሆነ ይነገራል። ጦርምጋር ጦርም ጋር ጥብቅ ግንኙነት ስለመመስረቱ ተጽፏል። ቀጣይ ፍጹማዊ መሪ ይሆናሉ ተብለው ሲጠበቁ የነበሩት ራይሲ ከወራት በፊት በአውሮፕላን አደጋ ከሞቱ በኋላ ሞጅታባ የኢራን የወደፊቱ አያቶላህ የሚል ግምት ተሰጥቶታልም የሚሉ ጽሁፎች እየወጡ ናቸው። እናም እስራኤሎች በምድረ ፋርስ ሌላ ትርምስ ላለመፍጠር ሲባል አያቶላሁን ከመግደል በመለስ የኢራንን ወታደራዊ አቅም የሚያሽመደምድ እርምጃ ሊወስዱ ይችላሉ የሚለውን ግምት የሚያስቀምጡ ሰዎች ድምጻቸው እየበዛ ነው። ደግሞ ኔታንያሁ እንዳሉት በኢራናውያን የተደራጀ እንቅስቃሴ መንግስት እንዲቀየር የሚያደርግ ውጤት ሊኖረው ይችላል። መልካም ኑሮ በመመኘት በዚሁ ተሰናበተ።